ሰላም ጤና ይስጥልኝ፣ ውድ የሶለዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዚህ ዝግጅት የምናየው አንጋፋው ፖለቲከኛና የህወሓት ስራ አስፈጻሚ እንዲሁም የትግራይ ክልል ፕሬዚዳንት የነበረው አቶ ገብሩ አስራት የትግራይ አሁናዊና ቀጣይ ጠፍንት አስመልክቶ ከንጽረት ሚዲያ ጋር ያደረገውን ቃለ ምልልስ ወደ እናንተ እንደሚከተለው አዘጋጅተን ልናቀርበው ወደናል። ከእኛ ጋር እየተከታተላችሁን እንድትቆዩ እንዲሁም የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ በአክብሮት እጋብዛለሁ። መልካም ቆይታ። ጋዜጠኛው እንዲህ ሲል ጥያቄውን ይጀምራል። አቶ ገብሩ ትግራይ ውስጥ ምን እየተፈጠረ ነው? በተለይ ባለፈው ሳምንት የነበረው እንቅስቃሴ ምንን የሚያመላክት ነው? ገብሩ አስራት ሲመልስ፣ ሁላችን እንደምናውቀው ህወሓት የሀሳብ ልዩነት እንደጸጋ አይቀበልም። በ2008 ዓመተ ምህረት በኢህአዴግ የተፈጠረው የለውጥ ግፊት ተከትሎ 2010 ዓመተ ምህረት ከአዲስ አበባ ተባሮ ትግራይ ውስጥ መሽጓል። እዚህ መጥቶም የድሮ አመሉ አልተወም። ትግራይ የግል ጓር አድርጎ ነው የሚቆጥረው። ከዛ ቀጥሎ ጦርነት ተቀሰቀሰና እኔ ነኝ ጦርነቱ እየመራሁ ያለሁት አትንኩኝ ብሎ ተሸፍኖ ቆይቷል። ከዛ ከፕሪቶሪያ ስምምነት በኋላ ትግራይ የኢኮኖሚ፣ ፖለቲካዊ፣ ማህበራዊ ቀውስ ተባብሷል። ሌሎች የተለያዩ አስተሳሰብ ያላቸው ፖለቲካ ፓርቲዎች ማቀፍ አልተቻለም። ዋናው ችግር የተፈጠረው የሰላም ስምምነት ሲፈረም ጀምሮ አካታች ጊዜያዊ መስተዳደር ይቋቋማል ሲባል ነው ህወሓት የተበሳጨው። ምክንያቱም ህወሓት ማለት ህዝብ ነው፣ ህወሓት ማለት ሰራዊት ነው ተብሎ ስለሚያምን ነው። ይህ አካሄዱ ግን አይደለም። ተፎካካሪ ቅርና የራሱ የውስጥ አባሎችም አልደገፉትም። በሁለት ተከፈለ። ሬዚስታንስ አጣ። ይህንን የተገነዘበና ተስፋ የቆረጠ ህወሓት ሁለት አማራጭ መውሰድ አሰበ። አንደኛው የበላይ ሰራዊት ወደ ራሱ አምጥቶ መቆጣጠር፣ ሁለተኛው ደግሞ የውጭ ኃይል ሻዕብያ መጋበዝ ነው ይህ ያልተሸፋፈንና ለማንም ያልተደበቀ ነው ህወሓትና ሻቢያ ከሚያደርጉት ስራና ከሚሰጡት መግለጫ አንድ ነው። ሻቢያ ደግሞ አፋኝ፣ ጨቋኝ የሂትለር ናዚስቶች የሚያስነቅ ጭካን ያለውና በትግራይ ህዝብ መጠነ ሰፊ ጥቃት የፈጸመ ነው። ይህ ደግሞ በዓለም አቀፍ ወንጀል የሚያስጠይቅ ነው። እንግዲህ ከእንደዚህ አይነት ወንጀልና ሻቢያ መንግስት በስልታዊ ግንኙነት መፍጠር በራሱ ወንጀል ነው። ይህም በትግራይ ህዝብ ቁጣ የፈጠረና የተለያዩ የቀን ተቀን አመጾች እየፈጠረ ያለ ነገር ነው። እነኚህ እምቢተኞች ሲበራከቱ ህወሓትም ከሻቢያ በወረሰው ልማድ ወደ ህዝብ ጥይት መተኮስ ጀምረዋል። ለዚህ ደግሞ አዲጉዳም፣ መሆኒ፣ ሳህርቲ በቂ ማስረጃ ናቸው። ጋዜጠኛው ቀጠለ። ትግራይ ውስጥ እየታየ ያለው የለውጥ ፍላጎት እንዴት ትገመግመዋለህ? ገብሩ እንዴት ሲል ይመልሳል። አሁን በትግራይ በውስጥ በውጭም ብዙ ተጽዕኖ የሚፈጥሩ ነገሮች ተፈጥሯል። ብዙ የተማረ ሰው፣ ብዙ ባለሀብቶች፣ ብዙ ነገር ጊዜው ተከትለው ስለመጡ ድሮ በነበረው አፋኝ አመለካከት ላስተዳደር ብትል አይሆንም። ሌላው ደግሞ ድሮ 11 ዓመት ሙሉ አንድ አረና የተባለ ፓርቲ ብቻው ሲገረፍ፣ ሲቀጠቀጥ እስከ ስድብ መሆን ደርሶ የነበረበት ጊዜ ነበር። ይህ በዚህ ስድስት ዓመት ተቀይሯል። አሁን እስከ 15 ፓርቲ አለ። በክልሉ በህጋዊ የተመዘገበው ሰባት ይደርሳሉ። ሲቪክ ማህበር ወደ ሰባ ሰማኒያ ይጠጋሉ። ድሮ ሴቶች ማህበር፣ ወጣቶች ሊግ ብቻ ነበሩ። ባልተደራጀ መልኩም ብዙ የወጣት ማዕበል አለ። ስለዚህ ህወሓት እጅግ ፈርቷል። ለዚህ ነው ጥይት ገትሮ ወደ ህዝብ መተኮስ የጀመረው። የእነሱ መዋቅር በሚቆጣጠረው ሽሬ፣ አድዋ፣ አክሱም፣ ተንቤን በጥይት ስለሚያስፈራሩት ሰልፍ እንኳን መውጣት ከብዶታል። ጋዜጠኛው ቀጠለ ህወሀት ድጋፍ አለኝ ሀሳብ አለኝ ይላል በሚዲያ የምናየው አንዳንድ እንቅስቃሴ ይሁን ንግግር ደግሞ በትግራይ አንድነት አደጋ ሊያመጣ የሚችልና የሚከፋፍል ይመስላል እንዴት ታየዋለህ ገብሩ እንዲህ ሲል መለሰ አሁን መጥቶ ያለው ለውጥ በጥይትና ዱላ አታቆመውም ምክንያቱም ህብረተሰባዊ ንቃት ስለሆነ ለጊዜው ልታዳክመው ትችላለህ እንጂ አንድነት መከፋፈል በተመለከተ እውነት ነው ለምሳሌ ህወሀት ምቹ ነገር ይሆንለታል ስራው ነው ለአንዱ መደብ ሰጥቶ ጠላትና ወዳጅ ሲል ለሌሎች ደግሞ ጠላትና ባንዳ እያለ ከፋፍሎ እየገዛ መጥቷል። በተጨማሪ ይህ አካባቢ ጠላታችን ነው፣ ይህ ወዳጃችን ነው እያሉ ይከፋፍሉታል። ለምሳሌ በቅርብ ጊዜ ካድሬ በመሰብሰብ ህወሓት ካልደገፋችሁ የመቀሌ ህዝብ ሊያባራችሁ፣ ንብረታችሁ ሊቀማችሁ መደብ ይዘዋል ተብሎ ከጎናችን ቁሙ የሚል ፕሮፓጋንዳ ጀምረዋል። ነገር ግን አንድ ከተማ ማደግ የሚችለው ከተለያዩ አካባቢ፣ ብሔር፣ የውጭ ዜጎች የተለያየ የስራ ዜቤ ልምድ ይዘው ከመጡ ነው። ቶሎ የሚለወጠው ይህ ጸጋ ነው። ሌላው አካባቢያችን፣ ወረዳችን ራሳችን እናስተዳድር፣ የእናንተ ካድሬ አትመድቡልን የሚል ነው። ይህ ደግሞ ህገ መንግስታዊ መብት እንጂ አውራጃዊነት አይደለም። አውራጃዊነት ማለት ሌሎችን መጥላት ነው። ህወሓት ግን አውራጃዊ ነው። ስለዚህ ይህንን ህወሓት የተባለ ካንሰር ይወገድልን ማለት አውራጃዊነት አይደለም። ጋዜጠኛው ቀጠለ። ጌታቸው ረዳዚ መጥቶ ጠንካራ መግለጫ ተሰጥተዋል። ወዲ ወረደ በሚመራው የሽሬ ስብሰባ ጻድቃንና ጌታቸው ለምን ማስወገድ አቃታችሁ ተብሎ በግልጽ ሲጠየቅ ሰምተናል። የህወሓት ተከፋዮች ደግሞ የኤርትራ መንግስት ከዓለም አራተኛ ምርጡ ነው ሲሉ ሰምተናል። ከሻቢያ ቢሰሩ ኃጢያት የለውም ለማለት ነው። ይህ እንዴት ነው የምትስማማው? ይለዋል። ገብሩ እንዲህ ሲል ቀጠለ። መቼስ ከሻቢያ ግንኙነት የለንም የሚሉት ሻቢያ የትግራይ ህዝብ እንደማይቀበለው ስላወቁ እንጂ ቦርደር የሚኖር ህዝብ ብትጠይቀው የሻቢያና የህወሓት ኮሚሳሮች በየሳምንቱ የተገናኝቸው እንደሚመክሩ ይመሰክራሉ። በተጨማሪ እንደነ ሀዳሽ ኤርትራ፣ አሰና ያሉ ህወሓትን ይደግፋሉ በስመ ትግራይ ተመስርተው በሻቢያ ተከፋዮች ደግሞ የሻቢያ ጦር ግፍ የፈጸመው ድሮ በ1990 ዓ.ም በእኛ ስለተወረረ ነው። ስለዚህ አታካብዱ የሚሉም አሉ። ስለዚህ እነኚህ የሚዲያዎች ሻቢያንና ህወሓትን ለማቀራረብ የተሰሩ ተከፋዮች ናቸው። ሻቢያ የሰላም ደጋፊ ቢሆን ፕሪቶሪያ ሲፈረም አያኮርፍም ነበር። ህወሓትን በተመሳሳይ የትግራይ ወጣት ሞት፣ ጠርነት፣ እንግልት ይብቃን ብሎ ሰልፍ ስለወጣ ብቻ ጥይት እያርከፈከፈበት ነው። ወጣቱ ላይ አንድ አይነት ናቸው። ህወሓት ወጣት መግደል ጀምረዋል። ተቃውሞ ሲበረታ ደግሞ ገና ብዙ ይገድላል። የሻቢያ የቤት ስራ እየሰራለት ነው። ሻቢያ የትግራይ ወጣት ገድሎ ስላልጨረሰው በህወሓት ውክልና መግደል ጀምረዋል። ሻቢያ በቃል አቀባዩ የማነ ገብረአብ አድርጎ ፕሪቶሪያ እንዲፈርስ አንፈልግም ብሏል። ህወሓትም ጊዜያዊ መስተዳደሩ አፍርሶ ጨርሶ ፕሪቶሪያ አናፈርስም ይላል። እንደ አይነት መንገድና መልክ አላቸው። የሻቢያ ቋሚ አላማና እቅድ የተዳከመች ትግራይና ኢትዮጵያ ማየት ነው። ለሰራዊት አዳክሙ፣ ግደሉ ብሎ ነው ስምሪት የሚሰጠው። ሻቢያ ለህወሓት ከዳሚ ወይም ደግሞ ገረድ፣ አሽከር ብሎ ነው የሚጠራው። ጋዜጠኛው ቀጠለ፣ የኢትዮጵያና የኤርትራ ጦርነት መቀስቀስ ሊያጋጥም ይችል ይሆን? ጀነራል ወዲ ወረደ ግን የሚቀሰቀስ ጦርነት የለም ብለዋል በዚህ ሳምንት። ይህ እንዴት ታዩዋለህ? አለው። ገብሩ ቀጠለ፣ በኢትዮጵያ ወገን ወደ ቀይ ባህር የመግባትና መልሶ የራሱ የማድረግ ፍላጎት አለ። በኤርትራ በኩል ደግሞ ይህንን በዚህ በዛ የተወጠረ የኢትዮጵያ መንግስት ትንሽ ከነካካው ቶሎ ይፈርሳል የሚል ግምት ይዘዋል። እንደኔ እይታ ይህ ጦርነት ለሁለቱ አያዋጣም። በኢትዮጵያም በኩል በውስጣዊ ችግር ተዘፍቃለች። በኤርትራ በኩል ለብዙ ጊዜ ከጦርነት ያልወጣ የተመናመነ ያረጀ ጦር ነው ያለው። በትግራይ ጦርነትም ብዙ ኮስረዋል። ይህ የምለው ግን ጤነኛ አእምሮ ላለው መሪ እንጂ ኢሳያስ አያደርገውም አይባልም። አብይም ኢሳያስን ጋብዞ የሚመጣበት ምክንያት አልነበረውም። ይህ ማለት ህወሓት ንጹህ ነው ማለት አይደለም። ሻቢያ፣ ከስልሳ አመት በታች ሁሉም ወደ ማሰልጠኛ እያስገባ ያለው ለሰላም አይደለም። ኢትዮጵያ ተዳክማለች፣ ቀጥ ብለን መግባት ነው የሚል ስሌት አለው። ሻቢያ እና የህወሓት የጦር ሰራዊት እንደ ፋብሪካ ማሽነሪ ያዩታል። ፋብሪካ ካላመረተ ኪሳራ ነው፣ ጦርም ዝም ብለህ የቀለብከው ተዋግቶ ትርፍ ካላመጣ ኪሳራ ነው ብለው ያስባሉ። ስለዚህ ሻቢያ ይዋጋም ብለን አንገመግምም እንዳለው ጦርነቱ የሳምንት ነው ይላሉ። ነገር ግን ከሻዕብያ ህወሓት ጀርባ ሌሎች ኃይሎች አሉ። በቀጥታ ጦር ይዘው ባያግዙም በጦር መሳሪያ፣ በገንዘባ ይዟችሁ የሚሉ እንዳሉ ሰምተናል። ነገር ግን ይህ ጦርነት ቶሎ ካላስቆም ነው ትግራይ ትወድማለች። አሁን ጦርነት ተቀይሯል፣ ግንባር የለውም። ሱዳን ሁነክ መቀለ መደብደብ፣ አስመራ ሸረ መደብደብ ይቻላል። ፊት ለፊት የለም። አሁን መሰረታዊ ልምቃት መቋረጥ ራሱ የቻለ ጦርነት ነው። ጋዜጠኛው ቀጠለ፣ ጌታቸው ተመልሶ ሄዶ ጊዜያዊ መንግስት ያጠናክራል ወይ ሲነ ደብረጽዮን ቡድን አሸንፎ ስልጣኑ በሙሉ ይይዛል ብለክ ታስባለህ? ገብሩ ቀጠለ፣ የጌታቸው መመለስ አለ መመለስ ሳይሆን ከራያ ውጭ በሁሉ መፈንቅለ መንግስት ተካሂዷል። ስምምነት ፕሪቶሪያ ደግሞ የአብይ ብቻ ጉዳይ ሳይሆን የመላው ዓለም ነው። አፍሪካና አውሮፓ ህብረት ፕሪቶሪያ ወደ ነበረበት ይመለስ ብለዋል። ህወሓት ግን በፍጹም ስልጣን አይሰጥም። የወርቅ የመሬት ዘርፍ ያለ እሱም ሀብት መሰብሰብ ይፈልጋል። ስልጣን ከያዘ ከተጠያቂነትም ስለሚያመልጥ በፍጹም አይለቅም። ስለዚህ ይህን ላለመተው መስዋዕትነት ይሻላቸዋል። ሌላ ጦርነት ይፈጥራሉ ከዚህ ለማምለጥ። ስለዚህ ወጣቱና ሰራዊቱ ገፈት ቀማሽ ለሚሆን ቶሎ ብሎ ጦርነት ማስቆም አለበት። ጋዜጠኛው የመጨረሻ ጥያቄ ልጠይቅህ ብሎ ከዚህ አንዣቦ ያለው ጦርነት ለማምለጥ የትግራይ ምሁር፣ የፖለቲካ ፓርቲ ምን ማድረግ አለባቸው ሲል ጠየቀው። ገብሩም እንዲህ ሲል መለሰ ሰላማዊ ትግል መታገል አለባቸው እስከ አድማ ማድረግ ዝም ስላልክ ከሞት አታመልጥም ዝም ካልክ የአምባገነን መፈንጫ ትሆናለክ ዲያስፖራውን ለጦርነት እንደቆመ ለሰላምም መቆም አለበት ሲል መለሰ ገብሩ አስራት መጋቢት 8 2017 ዓ.ም ከንጽረት ሚዲያ ጋር በትግርኛ ቋንቋ ያደረገው ቆይታ ሰላም ንናንተ ሰላም ለኢትዮጵያችን